በበጀት ዓመቱ ማህበረሰቡን ተጠቃሚ የሚያደርጉ የልማት ስራዎች ቢሰሩም ሕገ ወጥነትና ብልሹ አሰራሮችን በመከላከል ረገድ ውስንነት መኖሩን የጎንደር ከተማ ምክር ቤት ገለጸ። የጎንደር ከተማ ምክር ቤት አራተኛ ዙር 12ተኛ ዓመት ሁለተኛ መደበኛ ጉባኤውንም አካሂደዋል። አገኙ አበባው ተጨማሪ አለው። የጎንደር ከተማ ምክር ቤት አራተኛ ዙር 12ተኛ ዓመት ሁለተኛ መደበኛ ጉባኤውን አካሂዷል። በጉባኤው 2017 በጀት ዓመት ባለፉት ወራት የተከናወኑ አበረታች ስራዎችን ጠቅሰዋል። በ2017 በጀት ዓመት በርካታ የልማት ስራዎች ተሰርተዋል። ከተሰሩ ስራዎች መካከል እውቅና የምንሰጣቸው አሁን ለደረስንበት ሰላም መሻሻል መታየቱ፣ የህግ የማስከበር ስራዎች የሚያበረታቱ መሆናቸው፣ ከእገታ ጋር በተያያዘ ሙሉ በሙሉ ባይቆምም ከነበረበት በአንጻራዊ መልኩ እንዲቀንስ ትግል መደረጉና እና በወንጀለኞች ላይ ምርመራ መጀመሩ የተጀማመሩ የልማት እንቅስቃሴዎች መልካም መሆናቸው። አፈ ጉባኤዋ የህዝቡን ተጠቃሚነት ለማረጋገጥና ለከተማው እድገት በቀጣይ መፈታት የሚገባቸውን ጉዳዮችም አንስተዋል። የከተማችን ህዝብ አሁንም በምሬት ከሚያነሳቸው ችግሮች አንደኛ፣ በህግ የተፈቀረለት በሚመስል ደረጃ ያለ ገንዘብ አገልግሎት የማይሰጥባት ከተማ ሁናለች። ሁለት ከሌብነትና ከብልሹ አሰራር አኳያ አሁንም በመዋቅር ደረጃ የተደራጀ ሌብነት መኖሩ ሶስት የመንግስትና የሕዝብ ሀብቶች እንደተፈለገ የሚሸጡበት፣ የሚዘረፉበት ሁኔታ በተደጋጋሚ በምክር ቤቱ ቢነሳም ችግሩ ያልተስተካከለና አሁንም የትኩረት ማነስ መኖሩ ምክር ቤቱ በአራተኛ ዙር አስራ ሁለተኛ ዓመት አንደኛ መደበኛ ጉባኤ ያስቀመጠውን አቅጣጫ አፈጻጸም ሪፖርት ያቀረቡት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ቻላቸው ዳኘው በጠጠር መንገድ ዝርጋታ፣ በድልድይ ስራ፣ የውሃ ማፋሰሻ፣ የወጣቶች መዝናኛና ሌሎች ሃምሳ ስድስት ፕሮጀክቶች ተጠናቀው ለአገልግሎት ክፍት መሆናቸውን አንስተዋል። እንደ ከተማ ባለፉት ዓመታት የተጀመሩ ፕሮጀክቶች በርካታ የነበሩ ሲሆን ከነዚህ ውስጥ ለከተማው ኢኮኖሚና ማህበራዊ ፋይዳ ያላቸው መልካም አስተዳደር ችግር በመፍታት የስራ እድል የሚፈጥሩ ሃምሳ ስድስት ፕሮጀክቶች በታሳስ ወር ማስመረቅ ተችሏል። ተቀዳሚ ምክትል ከንቲባው አክለውም ከከተማ ፕላን ውጭ የተሰሩ ግንባታዎችን ማፍረስ እንደተጀመረ አንስተዋል። ከፕላን ውጭ በአመራሩ ተገንብተው የነበሩ 16 ቤቶች ማፍረስ ተችሏል። በሁሉም ክፍለ ከተሞች ኮንቴነሮችን ለማስነሳት ሰፊ ተግባር የተከናወነ ሲሆን በዚህ ረገድ 3662 ኮንቴነሮች በማንሳት ውጤታማ ተግባር ተከናውሎ ማለት ይቻላል። የምክር ቤቱ አባላት በማህበራዊና ኢኮኖሚያዊ ጉዳዮች ጥያቄዎችን ያቀረቡ ሲሆን በተለይ የመሬት ወረራና የኑሮ ውድነትን የሚያባብሱ ህገወጥነት መቆም እንዳለበት አሳስበዋል። ይህ ምክር ቤት ብዙ ጊዜ ስለ መሬት ወረራ በጣም በጣም ብዙ ጊዜ አንስተናል። እስኪ የተወረረውንስ መፍትሄ እስከምንፈልግለት የገነገነ ችግር ነው። አሁንም በወረራ ላይ ስለሆነ ያንን የምናስቀርበትን መንገድ እስኪ እንፈልግ። ነዳጅ ማደያ አካባቢ አሁን ህገ ወጥነቱ ሙስናው እንዳለ ነው። የብላኩ ነገር በጣም ያገረሸ ነው እንጂ የቀነሰ ሁኔታ እየታየን አይደለም። ህገ ወጥ የነዳጅ ሰርቆትና የገበያ ስርዓቱን የሚያዛቡት ላይ እርምጃ እየተወሰደ መሆኑን የጠቀሱት አቶ ቻላቸው ህገ ወጥ የመሬት ወረራ ለከተማው እድገት ትልቁ እንቅፋት በመሆኑ ተባብረን ማስተካከል አለብን ብለዋል። አንዳንዱ እና ተብሎ ነው የተሰጠ እና ተብሎ ና ውሰድ ተብሎ እኮ የተሰጠ ምክንያቱም ስንበዛ ተጠያቂነት አይኖርም እናብዛው ተብሎ እኮ እየተለመነ ነው የተሰጠው አሁን አንድ ሁለት ቢሆን አንቀን ይዘን ስንልል እንብዛ 15 20 50ማ ከሆነ ምርጥ ነው ተብሎ እኮ ገና ነው የሚጠራሉ ጸጥታ አካሉ የሚጠራሉ እኛ ጋር የሚጠራለ አንዳንዱ በ12 ዓመት ልጅ ቤት አለው ያ 12 ዓመት ልጅ ምን አምጥቶ ነው እሷ መንግስት ሊኖር ማለት አሁንም ተመካክረን እናጸደዋለን። እጅ ላይ ናቸው አልቋል። ከሰባት ከስምንት ዓመት በላይ ነው የሚያስገብ ሳስራቸው ብዙዎች። በፌዴራል መንግስትና በክልሉ እየተገነቡ የሚገኙ ፕሮጀክቶች አፈጻጸም ለከተማው ሁለንትናዊ ለውጥ ወሳኝ መሆናቸው በምክር ቤቱ ተነስቷል።